በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። የተከበራችሁ ወንድሞች እህቶች፣ እናትና አባቶቻችን በእንደዚህ አይነት ቪዲዮ ስመጣ ለሁለተኛ ጊዜ ነው። ከዚህ ቀደም በዘኪ ቲዩብ ላይ ሃይማኖታዊ ማለትም ኦርቶዶክሳዊ ተዋህዶን ቤተ ክርስቲያናችንን የተመለከተ ወይም ደግሞ አልፎ አልፎ የተማርነውን እንግዶችም ኦርቶዶክሳዊያን የሆኑ መምህራንንም እየጋበዝን ሊሆንም ይችላል። አንዳንድ ነገር ስለምንነጋገር ቪዲዮ ስለምንለቅ፣ ይህን የተመለከተ ቪዲዮ ስለምንለቅ ምናልባት ሌሎች ኮንተንት አይታችሁ የገባችሁ ሰዎች ሰብስክራይቡ ሲበዛ ጊዜ ኮንተንቱን ቀየረ ብላችሁ እንዳታዝኑ ከወዲሁ ማየት የማትፈልጉ ሰዎች ከዘኪቲዩብ ተሰናበቱ ዘንድ በትህትና እጋብዛለሁ። ምናልባት የሌላ እምነትም ተከታይም ብትሆኑ የኦርቶዶክሳዊ ተዋህዶ ቤተክርስቲያን አባላት ወይም አማኞችን ብትሆኑም እንደዚህ አይነት ጭብጥ ያላቸው ቪዲዮዎች ድንገት የማይመቻችሁ ከሆነ እኔ ሸውጃችሁ ያመጧችሁ እንዳይመስላችሁ ጥንቃቄ እንድታረጉ ነው። እኔ ዘካርያስ ኪሮስ እንግዲህ የኦርቶዶክሳዊ ተዋህዶ ቤተክርስቲያን እምነት ተከታይ ነኝ። አምላኬ መድኃኒቴ ኢየሱስ ክርስቶስ ይባላል። አማላጬ ወላዲት አምላክ ቅድስት ድንግል ማርያም፣ እንዲሁም ቅዱሳን መላእክት እንደዚሁም ደግሞ ጻድቃን ሰማዕታት ይሰኛሉ። ስለዚህ እኔ እምነቴን በእንደዚህ አይነት በዩቲዩ በዘኪቲው መግለጽ እፈልጋለሁኝ ደስ እያለኝ ማለት ማንም ሰው ሳያስገድደኝ ማንም እንደዚህ አይነት ጭብጥ ብታመጣ ጥሩ ነው ብሎኝ ሳይሆን ከራሴ ከውስጤ፣ ምክንያቱም ከእድሜ ከ16 ዓመት እድሜ በኋላ በቅድስት ቤተክርስቲያናችን በኩል በአገልግሎትም በመማርም በተለያየ ነገሮች አሳልፊያለሁ እና ያንን ነገር ደግሞ ከእህት ወንድሞቼ ጋር ከአባቶቼ ጋር በእንደዚህ አይነት መልኩ ለሚመስሉኝ ሰዎች ማስተላለፍ ስለመፈልግ ሁ የፈልገዋለሁ፣ ግን ከዚህ ከበጎ አድራጎት ስራው ጋር የሚጋጭብኝ እየመሰለኝ ትቼው አውጥቼ አውርጄ አውጥቼ አውርጄ አሁን መጨረሻ ላይ የወሰንኩት ውሳኔ እንግዲህ በዘኪትዩብ ሃይማኖታዊ ጭብጥ፣ ሃይማኖታዊ ሲባልም ደግሞ ያው ብዙ ሃይማኖቶች አሉ። ሁሉም ሃይማኖት ለራሱ ለሚከተለው የተከበረ የሚያድን እና የሚድንበት ነው። ይህንን አከብራለሁ መቀበል ባልገደድም፣ ነገር ግን አከብራለሁ። ማንኛውም ሰው በየትኛውም ነገር ቢያምን እና ያድነኛል ብሎ እስከተቀበለው ድረስ የእሱን ነቅፌ የእኔ ነው ትክክል ማለት አልችልም። የእኔ ነው ትክክል ማለት ግን እችላለሁ መብቱ ስላለኝ ማለት ነው። ነገር ግን ደግሞ በማያስፈልግ ሁኔታ ማህበራዊ ሚዲያ ላይ ሌላ ሸክም መሆን አልፈልግም። የሌሎችን ሃይማኖት እንደ አበደ ውሻ እየተናከሱ መርዝ እየረጩ ማህበረሰብ ላይም ሃይማኖታዊ ጥላቻን መዝራትም ፈጽሞ ፈጽሞ አልፈልግምም። ቤተ ክርስቲያንም ይህንን አላስተማረችኝ ነገር ግን የማውቀውን የሚያውቁ መምህራንም እየጋበዝኩን ስለ ቤተ ክርስቲያናችን፣ ስለ መጽሐፍ ቅዱስም ሊሆን ይችላል፣ ስለ ቅዱሳት አዋልድ መጽሐፍትም ሊሆን ይችላል፣ ስለ ቅዱሳን ጻድቃን ሰማዕታት ሊሆን ይችላል፣ ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሊሆን ይችላል፣ ስለ አምስቱ አዕማደ ምሥጢራት ሊሆን ይችላል፣ ስለ ሰባቱ ምሥጢራት ቤተ ክርስቲያን ሊሆን ይችላል ስለ ወቅታዊ የቤተ ክርስቲያናችን ጉዳይም ሊሆን ይችላል። ማንኛውንም የቤተ ክርስቲያናችን ጉዳይ ቤተ ክርስቲያናችን በማትከፋበት፣ ቤተ ክርስቲያናችን ደስ በምትሰኝበት ሁኔታ ዶግማ አላት፣ ዶግማዋን አክብረን፣ ቀኖና አላት፣ ቀኖናዋን አክብረን ትውፊት አላት ትውፊቷን አክብረን መመሪያና ትእዛዝ አላት መመሪያና ትእዛዞቿን አክብረን ቅዱሳት መጽሐፍት አላት ቅዱሳት መጽሐፍቶቿን አክብረን ቅዱሳት መካናት አላት ቅዱሳት መካናቶቿን አክብረን ቅዱሳት ቤተክርስቲያኖች አሏት ቅዱሳት ቤተክርስቲያንን በማክበር ሀሳብ፣ አስተያየታችንን እንገልጻለን ማለት ነው። እንግዲህ ጥሩ ቆይታ ይኖረናል ብዬ ገምታለሁ። ይሄ ማለት የበጎ አድራጎት ስራም እንዳለ ሆኖ ማለት ነው። እርግጥ የበጎ አድራጎት ስራውን ቪዲዮ የምንለቅበት ሌላ ዩቲዩብ አለ፣ ፌስቡክም ሌላ አለው፣ ቲክቶክም ሌላ አለው። የራሱ የበጎ አድራጎት ማለት ነው፣ ከምንም ጋር ያልተነካካ ማለት ነው። ነገር ግን ደግሞ ዘካርያስ ኪሮስ እንደ ግል እንደ ዘካርያስ ኪሮስነቱ የራሱን ሃይማኖታዊ ነገር ማስተላለፍ ይፈልጋል። በተለይ በጣም የሚቆጨኝ ነገር ነገረ ቅዱሳን ላይ ብዙ አልተነገረም ብዬ ነው የምገምተው። ቅዱስ ቤተክርስቲያናችን እናት ቤተክርስቲያናችን ነገረ ቅዱሳንን ለልጆቿ ለምዕመናን ስታስተምር እነዚህ ቅዱሳን ኢየሱስ ክርስቶስን በእንደዚህ አይነት መልኩ መልኩ መስለውታል እናንተም እነሱን ምሰሉ ብላ ክርስቶስን እንዲመስሉ ምዕመናን ታስተምራለች እና የቤተክርስቲያን መምህራን ደግሞ የሚጠበቅባቸው የቅዱሳንን ታሪክ ከመጽሐፍ ቅዱስ አንጻር ከኢየሱስ ክርስቶስ አዳኝነት ከኢየሱስ ክርስቶስ ወንጌል አንጻር በደንብ አድርገው ለህዝባቸው ማስተማር መቻል አለባቸው። እንዲህ ማድረግ የሚችሉትን መምህራን እየጋበዝን፣ ለምሳሌ የፊታችን ሰኔ 12 የቅዱስ ሚካኤል አመታዊ ክብረ በዓል ነው። አመታዊ ክብረ በዓሉ ሲከበር ከወንጌል ጋር እንዴት እንደሚያያዝ እኛ የቅዱስ ሚካኤልን አመታዊ ክብረ በዓል ስላከበርን ወንጌልን የበለጠ እየገለጥ ነው ነው እንጂ እየደፈን ነው እንዳልሆነ ማስተማር፣ ሌሎችንም ቅዱሳን ታሪካቸውን እየጠቀሰ በነገራችን ላይ የቅዱሳን ህይወትም አለመነገሩም አንዱ ምን ችግር ያመጣል መሰላችሁ በክርስቲያናዊ ስነ ምግባር ላይ ችግር ያመጣል ለምን ወንጌል አይኖርም በቃ ወንጌል ዝም ብሎ የሚነገር ነው እንጂ አይኖርም ወደ ማለት ያመጣል የኖሩት አሉ የኖሩት አሉ ለምሳሌ ወንጌል ቀኝን ለሚመታ ግራህን ስጥ ነው አለ እንደዚህ የኖሩ አሉ ዛሬ ቀኙን ስትመርቀው በግራም የሚመታ ትውልድ የመጣው አንደኛው ምክንያት በተግባር የኖሩ ቅዱሳንን በደንብ ስለነሱ ታሪካቸውን ባለመናገሩም ጭምር ነው። ለምሳሌ አሁን የቅድስት እንባመሪና ታሪክ እውነት ስትሰሙት እኮ በቃ እሷ ያደረገችውን ነገር ማድረግ እንኳን ባይቻል ማለት ነው እሷ ያደረገችውን ማድረግ ባይቻል እንኳን ቢያንስ ቢያንስ የሰደበንን ሰው መመረቅ እንደምንችል አንድ ማስተማሪያ ነበረ። እኛ ግን አንደኛ የሌሎች ከቤተ ክርስቲያን ጸረ ቤተክርስቲያን አቋም ያላቸውን ሰዎች ስለ ቅዱሳን የሚናገሩት መጥፎ ነገር እየሰማን ስለ ቅዱሳን መናገር እናፍራለን። በጣም የሚያሳዝነው ያን ችግርን ለመቅረፍም ነው አንደኛው ዘኪ ትዩብ በደንብ አድርጎ የሚሰራው ማለት ነው። እግዚአብሔር አምላክ የቅዱሳኑን ታሪክ ተምረን ስለ ቅዱስ ቤተ ክርስቲያናችን ስለ መጽሐፍ ቅዱሳችን ስለ አዋልድ መጽሐፍት በአጠቃላይ ተነግሮ ተነግሮ ተነግሮ ተነግሮ የማያልቅ የቤተ ክርስቲያናችን ትምህርት አለ። የሚያውቁ ሰዎችን የሚያውቁ የቤተ ክርስቲያናችን መምህራንም ወንድሞችም እህቶችም ይኖራሉ። አባቶችንም እየጋብዝን እንነጋገራለን። ስለዚህ ከወዲሁ እናንተም ሚናችሁን እንድትለዩ። ሰብስክራይብ ያደረጋችሁ ሰዎች አ ዘካርያስ የቪዲዮዎቹን ጭብጥ ቀየረሳ ምን ነው ምን ነው ምን ነው ብላችሁ ሌላ ነገር እንዳይሰማችሁ ከወዲሁ፣ ነገ ወይም ከነገ ወዲያ ጀምረን እንዲህ አይነት ቪዲዮዎችን ስለምናመጣ ደስ ያላችሁ የምትኖሩ ካላችሁም ደስ ይበላችሁ። ቅር የሚላችሁ ከሆነ ደግሞ በሕያው እግዚአብሔር ስም ይቅርታ እጠይቃለሁ። ግን ያው ቪዲዮዎቹ ጭብጦቹ በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ዶግማ፣ ቀኖና፣ ትውፊት፣ መመሪያ ስርዓት አስመልክቶ የሚናገሩ ይሆናሉ። መልካም የጾመ ሐዋርያት ይሆንልን። ሐዋርያት ቅዱሳን ሐዋርያት የጾሙትን ጾም ጾመን እነሱ የገቡበት መንግስተ ሰማያት ለመግባት እግዚአብሔር በቸርነቱ ወላዲተ አምላክ በአማላጅነቱ አይርዱን። ሰላማቸው ይብዛል።